ዋና ዋና መረጃዎች በኢትዮጵያ በአንድ ማዕከል ብቻ ሰባት ሺ አምስት መቶ የሚሆኑ የልብ ህሙማን ወረፋ እየጠበቁ እንደሚገኙ ተገለጸ። ኢራን እስራኤል ትንኮሳ ከፈጸመች ለምላሹ ዝግጁ መሆኗን ገለጸች። ወደ ቀዳሚው መረጃችን አለፍን። በኢትዮጵያ በአንድ ማዕከል ብቻ 7500 የሚሆኑ የልብ ህሙማን ወረፋ እየጠበቁ እንደሚገኙ ተገለጸ። የኢትዮጵያ የልብ ህሙማን ህጻናት መርጃ ማዕከል 7500 የሚሆኑ የልብ ህሙማን ወረፋ እየጠበቁ እንደሚገኙ አስታውቋል። ወረፋ እየጠበቁ ከሚገኙት ውስጥ ከ2000 በላይ የሚሆኑት ከተወለዱ ጀምሮ በሚከሰት የልብ ህመም ተጠቂ ህጻናት መሆናቸውን የማዕከሉ ሜዲካል ዳይሬክተር ዶክተር አላዛር ኃይሌ ገልጸዋል። የልብ ህሙማኑን ለመርዳት ለማዕከሉ የሚበረከቱ ግብአቶች ከፍተኛ ሚና እንደሚጫወቱ አንስተው ለማዕከሉ አስፈላጊ የሆኑ ግብአቶች ሙሉ በሙሉ ከውጭ የሚገቡ መሆናቸውንም ጠቁመዋል። በተለይ አላቂ የሕክምና ግብአቶች በየህጻናቱ ክብደት መጠን ልክ እንደሚገዙ የገለጹት ዳይሬክተሩ በድጋሚ መጠቀም የማይቻሉ ግብዓቶች በመሆናቸው የህክምናውን ሂደት አደገኛ ማድረጋቸውን ተገልጿል። ግብዓቶቹም ዋጋቸው እጅግ በጣም ውድ መሆኑን ገልጸዋል። የልብ ቫልቮች፣ ልዩ ልዩ ማሽኖች፣ ልዩ ልዩ መድኃኒቶች እንዲሁም ልብን በማቆም ለሚሰሩ ቀዶ ጥገናዎች የሚውሉ የተለያዩ ግብዓቶች ለማዕከሉ ወሳኝ መሆናቸውንም አስረድተዋል። ድጋፍ ማድረግ የሚፈልጉ ሰዎች 67 አስርን በመጠቀም በግልም ሆነ በቡድን ታማሚ ታማሚዎችን በመጎብኘት ታማሚዎችን ሙሉ በሙሉ ወይም በከፊል ስፖንሰር በማድረግ እንዲሁም ከማዕከሉ በሚገኙ ዝርዝር መሰረት በግብአት አቅርቦት መደገፍ እንደሚችሉ መጠቆማቸውን ከፕሬስ ድርጅት ያገኘ ነው መረጃ ያመለክታል። ምክር ቤቱ የ2018 በጀት አመት ረቂቅ በጀት ላይ በዝርዝር መወያየት ጀመረ። ስድስተኛው ዙር የህዝብ ተወካዮች ምክር ቤት አራተኛ አመት የስራ ዘመን አርባ አንደኛ መደበኛ ስብሰባውን ማካሄድ ጀምሯል። የገንዘብ ሚኒስትሩ አህመድ ሽዴ በምክር ቤቱ አባላት የቀረቡ ጥያቄዎችን የተቀበሉ ሲሆን የምክር ቤቱ አባላት የበጀት አቅርቦቱ ለተለያዩ ፕሮጀክቶች ምን ያክል በቂ ነው የሚል ጥያቄንም አቅርበዋል። የበጀት ድልድሉ ፍትሀዊነት ላይ የተመሰረተ እንዲሆንም የህዝብና የቤት ቆጠራ መደረግ አለበት መባሉም ተነስቷል። በክልል የተለያዩ አካባቢዎች የመንገድ ጥገናና ፕሮጀክቶች ግንባታ ሊደረግ ይገባል የሚሉና የክልሎች የበጀት ድጎማ ከፍ ማለት አለበት የሚሉ ጥያቄዎችም ቀርቧል። የገንዘብ ሚኒስትሩ አህመድ ሽዴ ለተነሱ ጥያቄዎችም ምላሽ ሰጥተዋል። በአዲስ አበባ የአድራሻ መለያ ቁጥር ሊሰጥ ነው። በአዲስ አበባ ስያሜ ያልተሰጣቸው 32 ሺህ መንገዶች አዲስና ዘመናዊ የአድራሻ መለያ ቁጥር ሊሰጣቸው መሆኑ ተነግሯል። የአዲስ አበባ ከተማ የመሬት ይዞታ ምዝገባና መረጃ ኤጀንሲ የአድራሻ ስርዓት ዝርጋታና አስተዳደር ዳይሬክተር ተመስገነ ኃይለ ዮሐንስ እንደተናገሩት በከተማዋ የሚታወቁና ይፋዊ ስያሜ ያላቸው መንገዶች ቁጥር 133 ብቻ ናቸው። በከተማዋ 32 32ሺህ መንገዶች ነገሮች ምንም አይነት ስያሜና ቁጥር ያልተሰጣቸው እንደሆኑ ጠቅሰው በአዲስ የአድራሻ ስርዓት መሰረት ስያሜና መለያ ቁጥር እንደሚያገኙ ዳይሬክተሩ ተናግሯል። በተጨማሪም ከመንገዶቹ ጋር ትስስር ላላቸው አንድ ሚሊዮን ቤቶች አዳዲስ የቤት ቁጥር እንደሚሰጣቸውም ነው የገለጹት። በባንኮች ላይ የተጣለው አስገዳጅ የቦንድ ግዢ መነሳቱ ተገለጸ። ሶስተኛ ስብሰባውን ያካሄደው የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ኮሚቴ በሁሉም ንግድ ባንኮች ላይ የተጣለው አስገዳጅ የቦንድ ግዢ እንዲነሳ ወስኗል። የኢትዮጵያ ብሔራዊ ባንክ ባወጣው መግለጫ እንዳስታወቀው የገንዘብ ፖሊሲ ኮሚቴው ባደረገው ውይይት የተለያዩ ውሳኔዎችን አሳልፏል። ከነዚህም ውስጥ አንዱ ሁሉም ንግድ ባንኮች የረጅም ጊዜ የግምጃ ቤት ቦንድ ትረስት ቦንድ እንዲገዙ የሚያስገድደው የብሔራዊ ባንክ መመሪያ እንዲነሳ ያሳለፈው ውሳኔ ተጠቃሽ ነው። አሁን ላይ የመንግስት ገቢ የማሰባሰብ አቅም በእጅጉ በመሻሻሉ እንዲሁም መንግስት የበጀት ጉድለቱን ለማሟላት የውጭና ገበያ መር የሆኑ የሀገር ውስጥ የመበደሪያ አማራጮችን እየተጠቀመ በመሆኑ በባንኮች ላይ ተጥሎ የቆየው ይህ አስገዳጅ መመሪያ አሁን ላይ ማንሳቱ ተገቢ መሆኑን ኮሚቴው አምኖበታል ሲል መግለጫው ጠቅሷል። ኮሚቴው ያመነበት ይህ የገንዘብ ፖሊሲ ምክረ ሀሳብ ለብሔራዊ ባንክ ቦርድ ቀርቦ መጽደቁንም መግለጫው አመልክቷል። የገንዘብ ፖሊሲ ኮሚቴ ያሳለፈው ሌላ ውሳኔ በባንኮች ላይ የተጣለው የብድር እቀባ የተመለከተ ሲሆን በአሁን ወቅት በባንኮች አመታዊ የብድር እድገት ላይ የተቀመጠው የ18 በመቶ ማጣሪያ እስከ መጪው መስከረም 2018 ዓ.ም ድረስ እንዲቀጥል ኮሚቴው ወስኗል። ከባህር ማዶ ወዳገኘናቸው መረጃዎቻችን ስናልፍ ሶሪያ በአህመድ አልሻራ ላይ የግድያ ሙከራ ተደረገ መባሉን አስተባበለች። የሶሪያ መንግስት በሀገሪቱ ጊዜያዊ ርዕሰ ብሔር አህመድ አልሻራ ላይ የግድያ ሙከራ ተቃጦባቸው ነበር መባሉን በፍጹም ሀሰት ነው ብላለች። ቀደም ሲል አልሻራ በደቡባዊ የሀገሪቱ ክፍል በጉብኝት ላይ በነበሩበት ወቅት የግድያ ሙከራ እንደተቃጣባቸው ወሬው ሲነ ናፈስ መሰንበቱን አረብ ኒውስ ሲጽፍ የሀገሪቱ የማስታወቂያ ሚኒስትር ግን ወሬው ሐሰት ነው ማለቱ ተሰምቷል። በአልሻራ የሚመራው የአማጽያን ጥምረት የቀድሞውን ፕሬዚዳንት በሽር አልአሳድን አስተዳደር በጥብቅ አመጽ ማስወገዱ ይታወቃል። አህመድ አልሻራ የቀድሞው ስርዓት ከተወገደ በኋላ የሀገሪቱ ጊዜያዊ ፕሬዚዳንት ከተደረጉ ከመንፈቅ በላይ ሆኗቸዋል። ያም ሆኖ ሀገሪቱ አሁን ወደ ሙሉ መረጋጋቷ እንዳልተመለሰችም ይነገራል። ኢራን፣ እስራኤል ትንኮሳ ከፈጸመች ለምላሹ ዝግጁ መሆኗን ገለጸች። በእስራኤል የተኩስ አቁም ላይ እምነት የለንም፣ እናም ትንኮሳ ከፈጸመች ለምላሹ ዝግጁን ሲሉ የኢራን ጦር ኃይሎች ጠቅላይ ታማዦር ሹም አብዱረህማን ሙሳፊ ተናግረዋል። የኢራን ከፍተኛ ወታደራዊ አዛዥ ለ12 ቀናት ከዘለቀው ጦርነት በኋላ እስራኤል በቅርቡ ለተስማማችው የተኩስ አቁም ስምምነት ምንም ማስተማመኛ የለንም ብለዋል። እስራኤል ኢራን ላይ ጥቃት ለማድረስ ካሰበች በኃይል ምላሽ ለመስጠት ዝግጁ መሆኗን ኦፊሴላዊ የታስኒም የዜና አገልግሎት ዘግቧል። የኢራን ጦር ኃይሎች ጠቅላይ ኢታማዦር ሹም አብዱራሂማን ሙሳቪ ይህንን የተናገሩት ከሳውዲ መከላከያ ሚኒስትር ልዑል ካሊድ ቢን ሰልማን ጋር በስልክ በተነጋገሩበት ወቅት ነው። ኢታማዦር ሹሙ ጠላት የተኩስ አቁም ስምምነትን ስለመያዙ በጣም እንጠራጠራለን ብለዋል። ጥቃት ለመፈጸም ካሰቡ ከባድ ምላሽ ለመስጠት ሙሉ በሙሉ ዝግጁ ነን ሲሉ መናገራቸውን ተስኒም የዜና ወኪል ዘግቧል። ፖላንድ የአየር ክልሏን ለመጠበቅ ዝግጅት ላይ መሆኗን ገለጸች። ሩሲያ በዩክሬን ላይ የምታደርገውን ከፍተኛ የአየር ጥቃት ተከትሎ ፖላንድና ሌሎች የኔቶ አባል አገራት የአየር ክልላቸውን ደህንነት ለማረጋገጥ የተዋጊ ጀቶቻቸውን ዝግጁነት ከፍ ማድረጋቸውን አስታውቋል። ይህ እርምጃ የተወሰደው ሩሲያ በቅርቡ በዩክሬን ላይ በብዙ መቶች የሚቆጠሩ ሰው አልባ አውሮፕላኖችንና ሚሳይሎችን የያዙ ጥቃቶችን ማድረሷን ተከትሎ ነው። የፖላንድ ኦፕሬሽን ኮማንድ እንዳብራራው አገሪቱ ከሌሎች የኔቶ አውሮፕላኖች ጋር በመሆን ከፍተኛ ዝግጁነት ላይ ትገኛለች። ምንም እንኳ የሩሲያ ሚሳይሎች ወደ ፖላንድ አየር ክልል ባይገቡም ስጋቱን ለመቀነስና የኔቶ አባላትን ለመከላከል ኤፍ 16 ተዋጊ ጠንቀቅ እንደሚገኙም ተገልጿል። ቻይና ጂቲያን የተሰኘ አዲስና ኃይለኛ የጀት ድሮን ይፋ አድርጋለች። ይህ ድሮን ትንንሽ ድሮኖችን በአየር ላይ ማስወንጨፍ የሚችል ሲሆን እንደ እውነተኛ የእናት መርከብ ያገላግላል ተብሎለታል። ይህ ድሮን በኤቪአይሲ የተሰራ ሲሆን እስከ አስር ቶን የሚመዝንና ከቻይና ትልልቅ ሰው አልባ አየር ስርዓቶች አንዱ ነውም ተብሎለታል። እንዲሁም ድሮኖችን ለማስወንጨፍ የሚያስችል ሞጁላር ሀይቭ ሞጁል የተገጠመለትና ራዳር፣ የላቁ ሴንሰሮች እና የጦር መሳሪያ ማስቀመጫዎችም አሉት። በንድፉ የአሜሪካንን ኤቴን ዋርት ሆግ እና ኦቪቴን ብሮንኮ አውሮፕላኖችን ይመስላል የተባለ ሲሆን ጁቲያን ለስለላ ለጥቃትና ለኤሌክትሮኒክስ ጦርነት ትልቅ አቅም ነውም ተብሏል። 14 ሚሊዮን ሰዎችን የሞት አደጋ ላይ የጣለው የትራምፕ ውሳኔ አሜሪካ ለሀገራት የምትሰጠውን የገንዘብ ድጋፍ የማቆም እርምጃ እንደ ኤሮፓውያኑ አቆጣጠር በ2030 ከ14 ሚሊዮን በላይ ሰዎችን ለሞት ሊዳርግ እንደሚችል ዘ ላንሴት የሕክምና መጽሔት ላይ የወጣ ጥናት አመልክቷል። ያለ ጊዜያቸው ለሞት ከሚዳረጉት ውስጥ አንድ ሶስተኛው ሕጻናት መሆናቸውን ጥናቱ ያመለከተ ሲሆን ለብዙ ዝቅተኛና መካከለኛ ገቢ ላላቸው ሀገሮች ይህ ክስተት ከዓለም አቀፍ ወረርሽኝ ወይም ከታላላቅ የትጥቅ ግጭት ጋር ሊወዳደር ይችላል። ጥናቱን ያዘጋጁት ዴቪድ ራሴላ አክለውም አሜሪካ የምታደርገው የገንዘብ ድጋፍ ለሁለት አስርት ዓመታት በጤና ላይ በተጋላጭ ህዝቦች መካከል ያለውን እድገት በድንገት የመቆም እንዲሁም ወደኋላ የመመለስ አደጋን ይቀንሳል ሲሉ ገልጸዋል። ከ133 ሀገራት የተገኘው መረጃ እንደሚያሳየው የዩኤስኤድ የገንዘብ ድጋፍ ከ2001 እስከ 2021 ባለው ጊዜ ውስጥ ዝቅተኛ ገቢ ባላቸው ሀገራት 91 ሚሊዮን ሰዎችን ከሞት መታደግ መቻሉን የጥናት ቡድኑ ገልጿል። የአሜሪካ የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በመጋቢት ወር የፕሬዚዳንት ትራምፕ አስተዳደር በዩኤስ አይ አለም አቀፍ ልማት ኤጀንሲ ወይም የዩኤስኤድ ከ80 ፐርሰንት በላይ ፕሮግራሞችን መሰረቱን ማስታወቃቸው ይታወሳል። የዕለቱ መረጃዎቻችን እስካሁን የተመለከታቸቸውን ይመስሉ ነበር። ሰናይ ቀን።